እንግዲህ አርበኛ ከፍያለው ደሴ ማለት እሱ ሁሉም ሰው ከዚህ ቤት ያሉ አይደለም፣ ወዳጅም ጠላትም በልኩ የሚያውቀው ነው። የአርበኝነት ማለት ለሁላችንም አርበኝነት ተቋም መመስረት ትግል ማለት ጽናት ማለት ማሰር ማለት ሲል ማለት እንደሆነ ለሁላችን ማሳይቀው ከኮንሰ ብጅር ጀምሮ ድርጅት መመስረት እያሳየን ጀግና ኮከብ አርበኛችን ነበር።

ስለዚህ ብዙ የምናገው ነገር አለ። ብዙ ቀራረኛ ከአርበኛ ሜጀር ጀነራል ደሴ ብዙ ትምህርቶችን ሁለትም ውስትናል። እሱን ማጣታችን ስብራቱ በጣም ከባድ ነው። በተለይ ደግሞ በቅርብ ለሚያውቀው ሰው አሁን ለመናገር አንዳንዴ እንደ ባላወቁት ሁሉ ያሰኛል። በጣም ከባድ ነው። ውስጥ ጎዳ በተለይ ደግሞ ከታጅ የመሆን ሰ ሰብራዊት እያለበት ከባድ ነው። ግን ደግሞ ይሄ ለሁላችንም ቁጭት እልህ የሚፈጥርና ምናልባት ከዚህ በኋላ ያለው የትግል ሁኔታዎች ሁሉ የሚቀያየር ይሆናል ብለን እናስተላለና ከዚህ ውስጥ ግንታ ነባር ደኞች አሁንም በትሬሱ ስናጣ ውስጥ ላይ ብዙ መረባበሽ ቢፈጠርም እንኳን እንደገና የወጣንነት ዓላማ በግጭ በመረዳት የእሱን አርአያ ተከትለን መሄድ እንዳለብን ሁላችንም ወስነናል።